የሰከሩ ያበዱ ሰዎች በናሪ አትቀመጥ። እዚህ ጊዜ ነታባክን ብዙ አለ። ጊዜ የሚያባክን ሰው እዚህ ውስጥ ግጭት አለ፣ አላስፈላጊ መገዳደል አለ ግን መከላከያና ፖሊስ አንድ ላይ እያደረገው ነው። ምታርስ እረስ፣ የምትነግድ ነግድ። ኢንዱስትሪ ማስፋፋ የፓርቲውና የመንግስት ዋነኛ አጀንዳ አድርገ። የሥራህን ድካም በእሱ መሸፈን አታስብ። መረጃ ካለ ሀግዝ። ሀሳብ ካለ ሀግዝ። እንደ ዋናው ጉዳይ ግን እሱን አትበል። ተቋም ማኔጅ እያደረገው ነው። ኢትዮጵያ ውስጥ እርስ በርስ መባላት፣ መጠላላት፣ መገፋፋት፣ መፈናቀል መቆም አለበት። አደገኛ ነገር ነው። ከዚያ በላይ እንዳንድ ወነጨፍ እያደረገን ነው። ግን ሁሉ አጀንዳ እሱ ብቻ ነው አይደለም። እሱ እንዲሆን የሚፈልጉ ሳ ተልኮዋላቸው ኢንፊልትሬተር ናቸው፣ የተላኩ ሰዎች ናቸው። ህዝብማ መረጠን እኮ ስራ እናሳየው። ተዋጋ አልከው ልጁን ሰጠ። ግሪን ሌጋሲ አልከው ወጥቶ ተከለ። ድሃ አልብስ አብላልኮ አበላ። ህዝብ ሪስፖንድ እያደረገ ነው። የሰከሩ ያበዱ ሰዎች በናሬሽን የሚያሳብዷት ኢትዮጵያን ለመፍጠር ሲያስቡ ተባባሪያ ትሁን። ከሆንክስ አትቀመጥ እዚህ፣ ጊዜን አታባክን። ብዙ አለ ጊዜ የሚያባክን ሰው። እዚህ ውስጥ ጊዜ አታባክን። ቦታህን ፈልግ፣ ሲዝን ፈልግ፣ ተጠቀምበት። ግብራችን የጠፋብን ሰዎች ካለን የምናዛባው ነገር አለ። ኢትዮጵያን ከብልጽግና ማቆም ግን አይቻልም። በስቶሪስ ነገር ማስተናከል አይቻልም እና የታሪክና የትርክትን ጉዳይ በዚህ መነጽር ማየት አስፈላጊ ነው። ፍጹም ልዩ ነኝ ልነጠል፣ ትክክል አይደለም። ፍጹም አንድ ነን ከኔ ውጭ መልክ የለህም፣ ትክክል አይደለም። ብዙ ነን ግን በጋራ ሁነን ይበልጥ ማማር እንችላለን። በጋራ ሁነን እንደ ፍሩት ፓንች በአንድ ድሽ ላይ መቅረብ እንችላለን።